ሰላም ሰላም፣ ቅዱሳን እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። እስቲ ወደ ሁለት ቪዲዮ የሚደርሱ ቪዲዮዎች የተለቀቁ አሉ። ማርያም በማርያም ሥጋ ነው የዳነው ማርያም ተሰቅላ ነው ያዳነችን በእሷ ደም ነው የዳነው የሚሉ አንድ ጳጳስና አንድ መነኮስ ተናግረዋል። እንደገና አንድ ደግሞ ጳውሎስ የሚባል ሰውም እንደዚሁ በስቅለቷ ቀን በልጇ ክብርና የንግስና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሜ ሊሰቅሏት ይሞክራሉ ብሎ ተናግሯልና፣ እስቲ እነዚህን ቪዲዮዎች ሰምተን እንመለስ። እኔ በመጨረሻ ማብራሪያ ሰጣለሁ። ተባረኩ። በቀራንዮ የፈሰሰው ደሜ ማን ነው? ሥጋን የለበሰ ከእሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል የተዋሃዱ። እምንበላው፣ የምንጠጣው ስጋ የማን ነው? እሷ ነው። ቤተ ክርስቲያኗ ያቆመችበት መሰረቱ ማን ነው? ኢየሱስ ክርስቶስ ነው። ጉልላቱም መሰረቱም። አች ቢያዛ አች ቢያዛ፣ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት። ካህናት ያቺ መሰላል ያቺ ያይቆብ ያያት መሰላል ያቺ አስታራቂ ራኒዋ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። እሺ። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እንደሰማችኋቸው ነው። እንግዲህ አንድ ጳጳስና አንድ መነኩሴ ናቸው ይህንን የተናገሩት። በጣም በጣም ነው ያዘንኩት በእውነት፣ ምክንያቱም በፍጡር ስጋ እኛ አልዳንም። ማርያም ፍጡር ናት እንጂ ፈጣሪ አይደለችም። ነገር ግን እነሱ በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከእርሷ ነው፣ የእርሷ ደም ፈሷል። የእርሷን ስጋ አይደለም እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእርሷ የእርሷን አይደለም ወይ? ብለው አንድ ጳጳስ በሙሉ አፋቸው ተናግረዋል። የእርሷን ስጋ የእርሷን ደም ነው የምንጠጣው እና የእርሷ ደም ፈሶልናል ነው ያሉት። ያሳዝናል። ይሄን እንኳን እስካሁን ድረስ ጳጳሶ ነው፣ አረጋዊም ቢሆኑ ጳጳሶ ነው፣ ይሄንን አለመለየታቸው በጣም ነው የሚያሳዝነው። በፍጡር ደም አይደለም እኛን ያዳነን፣ ራሱ በራሱ በልጁ በክርስቶስ ኢየሱስ ደም ነው። በኋላ ላይ መጣበታለሁ። ሌላኛው መነኩሴ ደግሞ ያቺ ቤዛ ያቺ ቤዛ አንተ መስቀል ላይ የዋለው የዋለው የድንግል ማርያም ሥጋ ነው አንተ የማን መሰለህ ቤዛ የሆነው ደስ ይበልህ ቤዛህ ናት መታረቅያህ ናት ተስፋህ ናት አለኝታህ ናት መሰላልህ ናት መሸጋገሪያ አስታራቂህ ናት እያሉ ተናግረዋል በጣም ነው ያዘንኩትና ማርያም ቤዛ ልትሆን አትችልም ተስፋ ልትሆን አትችልም አዎ መታረቂያችን ልትሆን አትችልም መታረቂያችን ቤዛችን ተስፋችን ኢየሱስ ነው እንደገና ደግሞ በቀራንዮ ላይ የዋለው የክርስቶስ ሥጋ እንጂ የማርያም ሥጋ አይደለም። አዎ፣ እንዴት በሉ እንግዲህ ከሃይማኖተ አበው ጠቅሳለሁ፣ እንደገና ከመጽሐፍ ቅዱስ እጠቅሳለሁ። አንደኛ ከመጽሐፍ ቅዱስ የምጠቅሰው የሐዋርያ ስራ ምዕራፍ 20 ቁጥር 28 ላይ ነው። በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቁ ዘንድ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። በገዛ ደሙ የዋጃትን ነው የሚለው እንጂ በማርያም ደም ብሎ ይናገራል አይልም እኮ። እዚህ ጋ በቃ ከኢየሱስ ደም ሌላ የተጠቀሰ ምንም የለም። በገዛ ደሙ ገና ለገና ከማርያም ተወለደ በሚል የማርያምም ደም አለበት ብለን በማርያም ደም ነው የዳነ ነው ቤዛችን ማርያም ናት ማለት በጣም ስህተት ነው። አሁን አሁን ከእናቴ ተወልጃለሁ፣ ይሄ ደሜ ቢፈስ የገዛ ደሜ ፈሰሰ እንጂ የእናቴ ደም ፈሰሰ እንዴ? እንዴት ያሳዝናል! እንዴት እንዴት አይነት ነገር ነው ወዳጆች። እና ቤዛ የሚሉት እንግዲህ ሁለት ቤዛ አድርገዋል ማለት ነው፤ አንድ ማርያም፣ ሁለተኛ ደግሞ ኢየሱስ። ኢየሱስ ለሲምቦል ነው፣ ዋናው ቤዛቸው ለኦርቶዶክሳውያን ማርያም ናት ማለት ነው። ነገር ግን እረፍ እንዲልባችን በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ ብሎ ነው የእግዚአብሔር ቃል የሚነግረን። እንደገና ደግሞ በስጋው እንደተቀደስን ይናገራል የእግዚአብሔር ቃል። ቶሎ ቶሎ እላለሁ። አዎ ክብር ለእግዚአብሔር ለአምላካችን ይሁን። የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ዕብራውያን አስር ቁጥር አስር ላይ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ስለዚህ የቀረበው የማ ሥጋ ነው የኢየሱስ ክርስቶስ ሥጋ ነው የማርያም ሥጋ ይላል እዚህ ጋር ማርያም ቤዛ ሆነች ይላል እዚህ ጋር ማርያም ተስፋ ሆነች ይላል እዚህ ጋር አይልም በዚህም ፈቃድ የኢየሱስ ክርስቶስ ሥጋ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ነው የሚለው የማርያምን ሥጋ በማቅረብ አይልም አይልም እናንተ ተምታቶባችሁ ለሌላው ሌላው እንዲምታታበት አታድርጉ። ወዳጆቼ የቀረበው የኢየሱስ ክርስቶስ ስጋ ነው፣ አንድ ጊዜ በማቅረብ ነው የተቀደስነው ነው። ወዳጆቼ የተቀደስነበትን ስጋ የክርስቶስን ስጋ አታክፋፉ። በገዛ ደሙ ነው የዋጀን። ሌላው ከሃይማኖት አበው ይሄ ሁሌ ቀንና ሌሊት የምታነቡት የሃይማኖት አበውን መጽሐፍ አንስቼ ላሳያችሁ ክብር ለእግዚአብሔር ይሁን። ሃይማኖት አበው ዘቄርሎስ ምዕራፍ አርባ ዘጠኝ ገጽ 318 ቁጥር ቁጥር 8 ላይ ወተሳይጠነ በደመባህቲቱ ኩሉ ሁሉ እለመት ተሰማይ ሶ በሰ ውእቱ ብእሲ ሩቅ እምነመለኮት መኑ እምክህለ ይበል ሁሉ እያለ ይናገራል። ከሰማይ በታች ያለነውን ሁሉ በብቻው ደም አዳነን በምን ደም በብቻው ደም በማርያምም ደም ጭምር ይላል አይልም አዎ የሐዋርያ ሥራ ሀያ ስምንት ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን እንዳለ ሁሉ እዚህ ጋር ደግሞ ከሰማይ በታች ያለነውን ሁሉ በብቻው ደም አዳነን ይላል ወተሳይጠነ በደመ ባህቲቱ በብቻው ደም አዳነን ስለዚህ በብቻው ደም ነው ያዳነን የተጋራው የማርያም ደም የለም እዚህ ጋር ማርያም ደምን አላጋራችሁም ወለደችው አለን እንጂ መጽሐፍ ቅዱስ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ተብሎ ተጻፈላት እንጂ ሉቃስ አንድ ሰላሳ አምስት ላይ ነገር ግን ያ ደም የተወለደው የኢየሱስ ደም የማርያም ደም ነው አላለንም የተሰቀለው የኢየሱስ ደም የማርያም ደም ነው አላለንም በብቻው ደም አዳነን፣ ከሰማይ በታች ያለነውን ሁሉ በብቻው ደም አዳነን ብሎ ነው የሚናገረው። ስለዚህ የዳነው በብቻው ደም በክርስቶስ ኢየሱስ ደም ነው፣ በማርያም ደም አይደለም። ስለዚህ ማርያም ቤዛችን ናት፣ ማርያም ተስፋችን ናት የሚለው የሰው አስተሳሰብ ነው፣ የሰው ንግግር ነው። አትቀበሉ ወዳጆቼ። ሌላው ልናገር የምፈልገው ሃይማኖት አቦ ዘቄሮሎስ ምዕራፍ 77 ቁጥር 13 ላይ ነው። ነቢዩ ኢሳይያስ ሰው ሆኖ ያዳነን እርሱ ራሱ እግዚአብሔር ነው እንጂ አማላጅ ወይም መልአክ አይደለም። በባዕድ ደም፣ በሩቅ ብእሲ ሲሞት አላዳነንም፣ ራሱ በደሙ አዳነን እንጂ። የሌላ ደም አይደለም አለን። የሌላ ደም አይደለም ማለት የማርያም ደም አይደለም ማለት ነው። የማርያም ደም እዚህ ጋር የለበትም ማለት ነው። በሩቅ ብእሲ ሲሞት አልዳንም። ኢየሱስ ሩቅ ብእሲ አይደለም። ሰው የሆነ አምላክ ነው። በርቁብ ሲሞት አላዳነንም፣ በመላክ አልዳንም፣ ራሱ በደሙ አዳነን። ወደዚህ መረዳት እስካልመጣችሁ ድረስ አትድኑም። አዎ አትድኑም። አገልግሎታችሁ ሁሉ በምድር ቀሪ ነው። ሕዝቡን ይዛችሁ ወደ ሲኦል እንዳትወርዱ በኢየሱስ ደም ላይ ተማምናችሁ፣ ዛሬ በደሙ መንቀደስና መንጻት መታጠብ የእግዚአብሔር ልጅ መሆን ይሁንላችሁ። ላለው ወይ ኢሳይያስን ነቢይ ይቤ አኮ ውእቱ መተን ብል ወይ መልአክ አላ ለሊሁ ጊዜ ዘመፃው አድሃነነ ወይ ያዳነነ በደም ነኪር ወይ በሞተ ብእሲ አላ በደሙ ባህቲቱ ብሎ ነው የሚለው። በደሙ ባህቲቱ በብቻው ደም ነው ያዳነን። ክብር ለእግዚአብሔር ይሁን። አድርሱልኝ ይህን ቪዲዮ ተባረኩ። ዘመናችን